እኔ ይልከደረ ድንሽ እንዴ ነው ጊዜ እንግዲህ አቶ አብረሽ ፕራንክ ያደረገው ፕራንክ እንግዲህ እንደምታዩት ቡራን በጣም ብስብስ አድርጎታል በጣም ዝናብ ዘንቦበታል ከእንቅልፉ ተነስቶ ደንግጦ ነው ሄደው እንዳያቸው ከትናንት ወዲያም ያው ጉዞ ላይ ነበሩ እንዲሁም ሃይሚዬ ጋም ደውሎ ፎቶሽ ተለጥፏል ብሎ ሃይሚዬም ደንግጣ ነበረ። ከዚህ በፊትም እንደዚህ ሀዋሳ ላይ በጣም ፎቶዋ እየተለጠፈ አፈቀርኩሽ እየተባለ ምናምን እየሰሩባት በጣም እየተናደደች ነበር ሀይሚ። አሁን ላይ ግን ያ ነገር አቁሞ እነሱ ጀስት አድናቂ ሆነዋል። እናመሰግናለን። አሁን ደግሞ እንግዲህ የቅርብ የምትሉት ሰው እንደዚህ አይነት ነገር ሲያደርግ በጣም ይከብዳል እና ዛሬ እስኪ አንዳንድ ነገር ልላችሁ መጥቻለሁ፣ ውድ ቤተሰቦች። በመጀመሪያ ግን ሰላም ጤና ያስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? እንዴት አላችሁ? አለው። ደህና ነኝ እግዚአብሔር ይመስገን። ወደ መጣሁበት ርዕሴ ስገባላችሁ እንግዲህ ማታም ሰርቻለሁ በነገራችን ላይ እና ያው አንዳንድ እህቶቻችን በጣም ተናዳቸዋል። የኔ ብቻ መስሎ ነበር የተናደድኩት እና በጣም ነው የሚያናድደው ነገሩ ሁሉ። ምክንያቱም ብሩክ ደንግጦ ሀይሜ ጋ ደውሏል። ሀይሜም ደግሞ ምን መጣ ብላ በጣም ደንግጣ ነበረ። እንደሰማችሁት እንግዲህ ደውሎ ሲያወራት ብሩኬ ማለት ነው። እና በዛን ሰዓት ደንግጦ ብሩክ በቃ የሆነ የሆነ አደጋ ቢገጥመውስ የሆነ ነገር ቢሆንስ ይሄንም ማሰብ ነበረብክ እና በዛ ላይ ደግሞ ይሄን ሳይዲያ እንዴት ልታመጣው ቻልክ እሱን ሁሉ አብራርተህ ነግረህን የጨረቃ ፋሚሊ ለጊዜው ሲናደድ ብዙ ነገር እናደርጋለን ግን ቆም ብለን ስናስቦ ደግሞ የፈሰሰ ውሃ መልሶ አይታፈስም ብሩኬም በጣም በጣም በጣም ከምለው በላይ ወንድ የሆነ ወንድ ላይ ወንድ ሞራል ላይ በዚህ ልክ መጫወት በጣም ያሳዝናል ግን ደግሞ ምን አለ መሰላቸው ቤተሰቦች ይሄ ቪዲዮ የሰራው ይሄን ቪዲዮ የሰራው እሷ ለእሷ ያለውን ቦታ ለማየት ነው። ግን ደግሞ አንተ የቅርብ ርቀት ስላልሆንክ አንተ ብሩኬ ለሀይሚ ያለውን ፍቅር አንተ በቪዲዮ ለማሳየት አይጠበቅብህም፣ በእንደዚህ አይነት መልክ ማሳየት አይጠበቅብህም። ምክንያቱም እኛ እስከምናውቃቸው ድረስ የምናውቀውን እናውቃለን። እኛ የጨረቃ ፋሚሊ መቼም ይህን ቪዲዮ ስትሰራው የጨረቃ ፋሚሊን እንደሚያየውና ከተደሰጹበት ሊደሰቱብህ ቢኒ እንታያለህ። ቢኒ ምንም አድርጎ አይደለም፣ ግን የጨረቃ ፋሚሊ በጣም ነው እየወደዱት ያሉት ሀታ የቡራን ፎቶ የድሮ ህፃንነቱን ከሱ ጋር እያቀናበሩት ምናምን። ምን አድርጎ ነው በመልካም በስነ ምግባር ስላስተናገዳቸው ነው። እና ፍቅር የማድረከናልኛ የጨረቃ ፋሚሊዎች ማለት ነው እና ምን ልል ፈልጌ መልል ነው፣ ምናልባት ይሄን ቪዲዮ ስንሰራው አንዳንዴ ሰውነንና ሰው ሆነን ብዙ ነገር ወደ ግራ ወደ ቀኝ የማናስብ ሊሆን ይችላል። ከሰራ ነው በኋላ የምንጸፀስበት ነገር ይኖራል። እንግዲህ ያው ዩቱብ ላይ ስላለውበት እኔም የራሴን ተሞክሮ ነው ምነግራችሁ። ቤተሰብ ይሄንን ስናገር ብሩክ ላይ የተፈጸመው ነገር አላሳዘነኝም ምናምን እያልኩ አይደለም፣ በጣም ነው ያዘንኩት ከምላችሁ በላይ ማለት ነው። እንደውንም ማታ በጣም እያስለቀሰኝ ነበረ፣ በቃ ቪዲዮ ከሰራው በኋላ ማለት ነው። እና ደግሞ ቲክቶክ ስገባ በጣም ብዙዎቻችሁ ተናዳቸዋል። ሰው ምን ልላችሁ ፈልጌ ነው፣ አሁን ድሌት አድርግ እያላችሁት ነበር ይሄንን ቪዲዮ። አንደኛ ነገር እግዚአብሔር ይስጠው፣ ቦራችን አያሳፍረንም። የእኛ ጀግና፣ እኔ ልቀዳደድልሽ ላለው ወረቀት ወረቀቱን እኮ ስላደረገው ፍቅርን ያሳየን፣ በነገራችን ላይ ፍቅርን ያሳየን። ምንም ችግር የለውም፣ ወንድ ልጅ ነው፣ ወንድ ነው። የእናቱ ልጅ፣ የእናቱ ልጅ የፍቅረኛው ንግስት የሀይሚ ንጉስ ነው። እና እኔ ድሌት ባይደረግ ምንም ችግር ምክንያቱም ኦልሬዲ አንዴ ሆኗል ሆኗል ሆኗል። ይሄ ነገር በየቦታው ተሰራጅቷል፣ በየቲክቶከሮ ተሰራጅቷል። ከሱ ጋር ቪዲዮ ቢጠፋም ሁሉ ጋማ አለ። ስለዚህ ይቅርታ ብሩኬን እግሩ ላይ ወድቆ ይቅርታ ይጠይቀው። እኔ እንደዛ ነው የምለው ቤተሰብ ምክንያቱም ሰው ነን እና ያው እንሳሳታለን፣ ሁላችንም እንሳሳታለን። ምናልባት ይሄን ቪዲዮ ሲሰራው እንግዲህ አርቆ አላሰበ ይሆናል። አንዳንድ ጊዜ ማለት ነው ቤተሰብ፣ ይሄ ራሴ አመለካከት ነው። ምናልባት ቅር ካላችሁ በጣም ይቅርታ አድርጉልኝ። ምክንያቱም ያኔ በቃ ምን ከሆነ በኋላ ምንም ማድረግ አይችልም። ብሩክ የራሱ ብጠይቁት አሁን ይጥፋ ብትሉት እሺ አይልም። እንደዛ ነው ምን የማስበው፣ ምክንያቱም ብሩክ በጣም ሲበዛ መልካም ሰው ነው። በጣም ሲበዛ ማለት ነው እና ይሄ ነገር አሁን እንዲሁም ብትሉት እሱ እርግጠኛ ነው ወይ ነገር በሚሰራው ቪዲዮ መልስ ሊሰጥ ይችላል። እና ግን እኛም ውድ ቤተሰቦች ተንበርክኮ ይቅርታ ይጠይቅ፣ ብሩኬንም በደንብ ይቅርታ ይጠይቀው። ምክንያቱም ወንድ ልጅ ሆኖ ወንድ ልጅ ላይ በፍቅረኛው ላይ እንደዚህ አይነት ነገር ማፈታተን በጣም ይደብራል፣ በጣም ነው የሚያስጠላው። እንኳንም ደግሞ በአካል ኖራ እንኳን አልሆነ እንኳንም በፎቶ ሆነ። በአካል ቢሆን ደግሞ በስማም በጣም ነበረ እንትን የምትሆነው በጣም ጉድ ትሆን ነበረ አብሪኮ፣ በዚህ አጋጣሚ ማለት ነው እና ወደቶቼ ያው ስህተት ሁላችንም ይኖርብናል እና ምናልባት ይሄ ስህተቱ ለብዙ ነገር ለብዙ ብዙ ለሚሰራው ስራዎች ያስተምረዋል። አንዳንዴ ኮ አንዳንዴ ጥሩ ነው ብለን የምንሰራው ነገር በኋላ ላይ ስህተታችን ይታየንና ለሌላ ጊዜ ያንን ስህተት እንዳንደግመው አስተምሮን የሚያልፍ ነገር አለ ቤተሰብ፣ ከራሴ ተሞክሮ ያለኝ ነገር ማለት ነው እና አብሪኮ ይማርበታል ይህን ነገር ላደረገው ነገ ለሚሰራቸው ስራዎች ለማንኛውም ነገር ይማርበታል። እና ቪዲዮ ባያጠፋ እኔ ደስ ይለኛል። ምክንያቱም ምንም ዋጋ የለውም፣ ቢጠፋም ባይጠፋም አንዴ በየቲክቶኩ በየቦታው ተሰራጭቷል። አንዴ ከእጅ ያመለጠ ነገር ከሱ ጋር ቢጠፋም ያው ነው። ምክንያቱም ያው በብዙ ሰው አይን ላይ ተወዳጅ ስለሆነ ያው ብዙ ቦታ ተሰራጭቷል። እንደኛ አይነቱ አሁን የሆነ ቪዲዮ ተለቆ ከዛ በኋላ ብናጠፋው ምንም ያኔ አያያዝብንም። የእነሱ ግን እያንዳንዱ ነገር ይያዛል። ስለዚህ ውድ ቤተሰቦቼ ምንም ጥቅም የለውም። እህቶቹ እህቶችህን ወጥተህ አብሪኮ ይቅርታ ጠይቅ። ሀይሚም ተናዳለች፣ እና ሃይሚንም ብሩክንም አንድ ላይ አድርገህ ሁለቱም እግራቸው ላይ በድቀህ ይቅርታ ጠይቅ። ኤፍሬም አለበት ብላችኋል አላየንም። እንግዲህ ኤፍሬም ይኖር አይኖር አናቅም። የጨረቃ ፋሚሊ ፎቶ ፎቶ አዘቅዝቁ። ፎቶ መዘቅዘቅ ትርጉም የለውም፣ ግን ይቅርታ ይጠይቅ። እውነት በጣም ብሩክ አሳዝኖኛል። ሌላ ምንም ፎቶ ስለመደለት ስላለመደለቱ እኔ ምንም ለውጥ ያመጣል ብዬ አልጠብቅም። ለመሰላችሁ አንድ የተበታትኗል ያለው ነገር ሌላው ሲቀጥል፣ ብሩክም ራሱ ተጎርቶም ቢሆንም ለሀይሚ ያለውን ክብር እና ለሀይሚ ያለውን ፍቅር ነው የገለጸው። በነገራችን ላይ ማለት ነው ዝናብ እየቀጠቀጠው ራሱ ለምን ዝናብ አይደለም ጎርፍ ለምን አይመጣም? በሷ የሚመጣብኝ አልደራደርም ነው ያለው። በዚህ አጋጣሚ አንዳንድ በመሀልም አንዳንድ አንዳንድ ወር ወር የሚሉ ብሏል። ሀፍ እንደዚህ አይነቶች ነገሮች እንደዚ አይነቶች ላሉትም በሀይሚ እንደማይደራደር እየነገራቸው በዛውም መረጃ ይሆናቸዋል። ያስተውሉት፣ የማይረሳ ነገር ማለት ነው እና ቦራችን፣ የኛ ጀግና ብታሳዝነንም፣ ደግሞ በአንድ በኩል አገላለጽህ ምናምን በጣም ደስ ብሎናል፣ በጣም ከምለው በላይ ማለት ነው። ምክንያቱም የእናቱ ልጅ ነው፣ ጀግና ነው። ምንም ዝናብ ዝናብ ማለት ኖርማል ነው። ግን ለሱ ለአብሪኮ አብሪኮ ላደረገው ነገር ለብሩክ ይሄ አይገባም። አንደኛ ከጉዞ ነው የመጣው ከጉዞ ነው የመጣው። ሁለተኛ ነገር ብዙ ቤተሰብ ይጨነቃል፣ ለምን ከጉዞ ስለገባች። ሲቀጥል ሀይሚየም ታማ ስለነበረ ብዙ ሰው በቃ እየተጨንቆ ነው እየጠበቀ ያለው፣ ማታ እንዴት ሆና ትመጣ ይሆን አሟት ይሆን ምናምን እያሉ በጣም ተጨንቀዋል፣ ቤተሰብ እና ይሄንን ሲያዩ በጣም ብዙ ሰው አዝኖባል ደንግጠዋል ደንግጧል። እና ይሄንን ኦዴንሶንም ይቅርታ ጠይቅ ብሩኬንም ይቅርታ ጠይቅ። እኔ በእኔ እንዳንድ ዩቲዩበር የምናገረው ይሄን ነው። ምክንያቱም ያው አንዳንዴ ሁሉ ነገር ሁል ጊዜ ሰው ስህተት አይጠፋበትም፣ ስህተት ይኖርብናል። ግን ስህተታችንን ራሱ ቤተሰብ ነው የሚያርመን። እና ውድ የጨረቃ ፋሚሊ አብሪኮ ሌላ ስህተት እንዳይሰራ አስተምራችሁት ነው እንጂ ያለፈበት አይጸጸትበትም፣ ብዬ አስባለሁ። እኔ እንደዛ ብዬ ነው ያሰብኩት። እንግዲህ ቤተሰቦች የራሳቸውን አመለካከት ደግሞ በኮመንት ስር ጻፉልኝ። የኔ አመለካከት ግን ይህን ይመስላል እና ብሩክ ቢበደልም ለንግስቷ ነው ችግር የለውም። በንግስቷ ነው የተፈተነው። በንግስቷ ሁሉ ጊዜ ፈተና ይበሳበት የለ ግን ይወጠዋል። ወድቆ አይወድቅም፣ ወድቆ አይወድቅም እና እግዚአብሔር ደግሞ ጥሎም አይጥለውም። ይዋሃ አምላኩ በጣም በጣም ነው የገረመኝ ምክንያቱም እዚህም ጋር አለ፣ እዚህ ጋርም ተለጥፏል። እዚህ ጋር በጣም ትከሻው ብስብስ ብሎ መግቢያ ላይ አርጌላችኋል። እንግዲህ ብዙ ተጨታችታል። እንደዛም ሆኖ ግን ወንድ ሆነ በወንድ ላይ እንደዛ ሞራል ራሱ ቶሎ ብታቋረጥስ፣ እንደዛ እየተደበደበ እና በጣም የሚያናድድ ቪዲዮ ነበረ። ግን ምን ዋጋ አለው? ምን ታደረጋለ? አንደኛ ጓደኛው ነው አብሮ አደግ ነው። ሁለተኛ ነገር ደግሞ በቃ የዩቱብ ስታይሉ ነው። ምንም ማድረግ አይቻልም እና የሚያናድደው ግን እኔ የጠበቅኩት ጓደኞቻቸው ሰፕራይዝ አድርገዋቸው ይቀበሏቸዋል ብዬ ነበር ያሰብኩት። ግን በቃ ሰው የለም። ግን እናንተ አይገርምም? ለምንድንነው ግን በጣም ገርሞኛል። እኔ ራሱ እኔ በሰፕራይዝ ነበር ይመጣል ብዬ ያሰብኩት። የምሬ ነው ብላችሁ እና ብቻው፣ ለሁሉም ነገር ፈጣሪ መልስ አለው እና ብዙ እህቶቼ እንዴት ንትባተ እህቶቼ፣ አትናደዱ፣ ምንም ችግር የለውም ቡራችን የኛ ጀግና ወንድ ልጅ ነው። ወንድ ልጅ በብዙ ነገር ይፈተናል። እጅ ማዝናብ በጣም ቀላል ነገር ናት። ያው ለምን ሆነ ለምን በዚህ ልክ ወንድ ሆነ ወንድ ላይ ሞራል በፍቅረኛ በሞራሉ መጫወት ለምን አስፈለገ የሚለው ነገር ነው። ትንሽ ያው በሀይሚ በፍቅረኛው ስለመጣ ነው። ምክንያቱም እንደሚወዳት እንደሚያፈቅራት እያወቀ ይህንን ርዕስ ማስኬድ ለምን ፈለገ? እሱስ ይህን ያህል ፍቅሩን እሱ ያለውን ፍቅር በካሜራ ፊት ለማሳየት ለምን ፈለገ? ይሄ የራሱ የራሱ የሚያውቀው ነገር አለ። እሱን ወጥቶ ማስረዳት ለጨረቃ ፋሚሊ ከዛ ውጪ ቪዲዮ ይደለት ምናምን እሱ የማይሰራ ነገር ነው። ኦረዲ ወጥቷል፣ ሄዷል። ምንም ይሄ አስተዋጽኦ እንትን አይልም ማለት ምንም፣ እሱን እንትን የሚለው ነገር የለም። እሱ ክብሩንም ምንም የሚቀንሰው ነገር የለም። ግን ይቅርታ ይጠይቅ እግር ላይ ወድቆ ይቅርታ ይጠይቅ። አንድ እሱ ነው። ኦዴንስንም ይቅርታ ይጠይቅ። ከዚያ በኋላ ደግሞ ሌላም ነገር እንዳይሰራ ይማርበታል። ወድ ቤተሰቦቻችን በጣም ብዙዎቻችን ተናዳቸዋል። እና ደግሞ ብድራቸውን ብድር ይመልስ ወይ ሀይሚ ትመልስ ወይ ብሩክ ይመልስ። በቃ እንደምንም ብለህ ብሩክ መልስ ወይ ደግሞ ሀይሚ መልሽ። በቃ እንደውም ሀይሚ ብትመልስ የተሻለ ይመስለኛል። ምክንያቱም ያው በቃ የሆነ ሷ ፕራንክ ርራ የዘለሌለው ለሱ ያስፈልገዋል፣ እግዚአብሔርን ያስፈልገዋል። ለሱ እንዲው አንድ ቀመን ብትቀም የሚለት ማለት ነው። ወይኔ ቀኑ ሙሉ ፎቶሽን ሳሽከረክር ነው የምውለው በዱባይ ማለት ነው። ለምን በጣም ነው ያናደደኝ፣ በጣም ከምነግራቸው በላይ ማለት ነው። ግን ደግሞ ብናደድም ያኔ ቪዲዮ ይደለት ብዬ የሚላ እቅድ የለኝም፣ ማላስብም። ምክንያቱም ያው ዩቱብ ቻናል ላይ እኔ መስካለሁበት ድረስ ያው አላሰበውም እንደዛ ሲሰራው ከሆነ በኋላ ነው ይመጣለት፣ እና ይማርበታል። እኔ ምለው ይማርበታል ነው ምለው። ቤተሰብ እናንተም ደግሞ የራሳቸውን አመለካከት ኮመንት ስር ጻፉለት። ስድም መሳደቡ ፎቶ መዘቅዘቁ ትርጉም የለውም። የኛ የጨረቃ ፋሚሊ ደግሞ ማለት ነው ፎቶ መዘቅዘቅ መሳደብ እንትናችን አይደለም፣ በቃ የሆነ መገለጫችን አይደለም። ስብእናችን ብቻ ነው በቃ እርስ በራሳችን መመካከር። እነሱ እኮ እዛ ላይ እዛ ቦታ ላይ እንደዛ ሆኗ በኋላ ግን ፔስ ናቸው ሚዲዮ ወሮች አንድ ላይ ናቸው። እኛ ግን እዚህ ጋር እንባላለን፣ እናከሳለን፣ ብዙ ነገር እንሆናለን። ስለዚህ አንድ ላይ መሆን ሞክሩ እህቶቼ። አመሰግናለሁ፣ ወዳችኋለሁ። ጨረቃ ፋሚሊን በሰላም ያምጣልን እላችኋለሁ። መልካም ውሎ ይሆንላችሁ። ባይ ባይ።